በስማብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስማብ ወልድ ወመንፈስ ቅዱስ አህዶ አምላክ ካህናት፣ ዲያቆናት፣ ህዝብ፣ አሕዛብ፣ ሴቶችም ወንዶችም፣ ህፃናት፣ ሽማግሌዎች በቤተ ክርስቲያንም ተሰብስበው ይህችን መጽሐፍ ያንብቧት። ህሊናም በመሰብሰብ ይህን ደስታ ክብር የሚገኝበትንም ይስሙ። ባለማወላወል ባለመቅበዝበዝ በፍጹም ፍቅር ህይወት በቆይ ድህነት የሚገኝበትን ይህን መጽሐፍ የስሙ የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። ባህሪው በማይከፈል በእግዚአብሔር አብስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም፣ በፍጹም ሶስትነት ሁሉም በሚያረጋግጥ አዝናኝ በሚሆን በእግዚአብሔር መንፈስ ቅዱስም ስም፣ በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላው የሚሆኑ ዘንድ ያረፈባቸው በአካል ሶስት በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካል የማይጠቀለል አንድ አምላክ እርሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማልና ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ፣ ከቅዱሳን ምስጋናም የሚቀርብ ለእርሱ ነው። ለዘላለሙ አሜን። ብፁዕ ቅዱስ የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስ በእለት ዓርብ የሚነበበውን ገድል እንጀምራለን። የማይሰለች ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩ መርግና የተመሰገነ ብፁዕ ቅዱስ ደግ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላ ሀገር ከኒሳ ሀገር የተገኘ ገዳማዊ ነው። በግብፅ በረሃ ሶስት መቶ ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ሁለት መቶ ስልሳ ሁለት ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም፣ በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት አምስት ቀን በዕለተ እሁድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያኑን ሁሉ አገራችንን ኢትዮጵያን በአባታችን በአቡነ ገብረ መንፈስ ቅዱስ ረዴትና በረከት አማላጅነቱም ለዘላለሙ ይጎብኘን ይጠብቀን አሜን። ቅዱስ ዳዊት ሁልጊዜ እግዚአብሔርን በፊት ያየዋለሁ በቀኜም ነውና አልታወክም፣ የፈለግሁትንም አገኛለሁ እንዳለ አባታችን አቡነ ገብረ መንፈስ ቅዱስ የከበሩ እጆቹን ዘርግቶ ለጸሎት በቆመ ጊዜ በሰማይ የምትኖር አባታችን ሆይ በማለት በጀመረ ጊዜም መንበረ ጸባዖት ይታየው ነበር። እግዚአብሔርንም ባየው ጊዜ የፈለገውን ይለምናል፣ የወደደውንም ከጌታው ጋር ይነጋገራል። የአባታችን የገብረ መንፈስ ቅዱስ ፍላጎት ምንድን ነው? ለኃጢያን ይቅርታን ነው እንጂ ክብርንና ብልጽግናን ለዓለማዊ ጌጥና ጫማዎች የሚሻ አይደለም። ሐዋርያዊው ሐዋርያው ዓለምንና በዓለም ውስጥ ያለውን ሁሉ አትውደዱ ያለውንም አስቧልና። ዳግመኛም ዓለሙም ያልፋል የእግዚአብሔርን ፈቃድ የሚሰራ ግን ለዘላለሙ ጸንቶ ይኖራል አለ። ስለዚህም አባታችን ገብረ መንፈስ ቅዱስ ዓለምንና በውስጡ ያለውን ሁሉ ናቀ። ነፋስ ከምድር ፊት እንደሚጠርገው ትቢያ፣ እንደተነነም ጢስና እንደ በነነም ጉም አደረጋት እንጂ ወደ እርሷ አልቀረበም። ሽታዋ የሚያጸይፍና የሚከረፋ ነውና በፍለጋዋም አልሄደም። ወደ ጥፋት የሚወስድ መንገዷ የጠመመ ነውና። የተመሰገንህ አባታችን ገብረ መንፈስ ቅዱስ ሆይ የዓለምን ክፋት ያወቅክበት ጥበብህ ምን ይመስላል? መንገዱ አስቸጋሪ ዳጥ፣ ሁለመናዋም ጨለማ ነውና የወርቅ መሰላል ምንድን ነው? በጾምና በጸሎት የዳዊትን መዝሙር በማንበብና ከእንባ ጋር በመስገድ በድካምና በትጋት የአባታችን የገነባት የትጋ ንጽህና ናት እንጂ መቶ አምሳውን የዳዊት መዝሙር አስራ አምስቱን ነቢያቱን የሰሎሞን መሐሌ ይደግም ነበር የእመቤታችን የቅድስት ድንግል ማርያም ውዳሴዋን በሌሊት በየጊዜው የሚያደርሱ የሚደርሱ የታወቁ ጸሎቶቹና ልመናዎቹ ሳይቀሩ ይደግም ነበረ። ይህን ሁሉ የሚጸል ቆሞ አልነበረም። ወዙ እንደ ውሃ እስኪፈስ ድረስ ቁጥሩ የማይታወቅ ስግደትን እየሰገደ ነው እንጂ የስግደቱ መጠንም በየዳዊት ቁጥር በየዳዊት ቃል ቁጥር እንዲሁ የስግደቱ ቁጥር ነበር። የአባታችን ገብረ መንፈስ ቅዱስ ምግባር ትሩፋቱን ባሰብኩ ጊዜ ከኅሊናዬ በላይ ሆኖ ይሰወራል። ምግባሩ የተትረፈረፈ ነውና የእርሱን ታሪክ መስማት በወርቅና ከወርቅና ከብር ይልቅ ይመረጣል። ከማርና ከሱካርም ይልቅ ይጣፍጣል። እውነት ነው፣ እርሱ ገንዘቡን ለማትረፍ ሊሰራ የሄደ ደግ አገልጋይ ነው። እውነት ነው፣ እርሱ የእግዚአብሔር ወዳጅ ነው። ከምድር እስከ ሰማይ የሚደርስ የሃይማኖትን መውጫንና መሰላልን የሰራ ነውና በጥበባቸው ወደ ሰማይ ይወጡ ዘንድ ከእግዚአብሔር ጋር የተከራከሩ ሁሉም ተሰብስበው በሰናዖር ግንብ እንደሰሩ፣ ግንብም የሰራ አይደለም። ጌታም አሳባቸውን ባወቀ ጊዜ የግንቡ ቁመት አምስት ሺህ አራት መቶ አርባ ሦስት እስከሚሆን ድረስ ይተጉና ይደክሙም ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸውን ለያየባቸው፣ የሚያደርጉትንም አጡ። ለመገልበጥም ተወጡ በነፋስ ፊት እንዳለ ትቢያም አድርገው መንፈስ ቅዱስ በላያቸው በወረደ ጊዜ ሐዋርያት የተማሩት የዚያን ጊዜ የተበተነ ነው። አባታችን ገብረ መንፈስ ቅዱስም እንደ እነርሱ ሆነ። እርሱ እንደ ሐዋርያት መንፈስ ቅዱስ ያደረበት ነውና ከእነርሱም በምንም በምን የጎደለበት የለም። የዕብራይስ ቋንቋ እንደ ቋንቋ መበታተን የሚቆጠር አይደለም። የፊት መልአክ ለአብርሃም አስተማረው አስተማረው እንጂ መናገር በተሳነውም ጊዜ በፊቱ ላይ እፍ አለበት። አብርሃምም ቀድሞ ከአባቶቹ ጀምሮ በማያውቀው ቋንቋ ይናገር ጀመረ። ልጆቹም ከእርሱ ተማሩ። የተበተነው የዕብራይስጥ ቋንቋ ግን በሕዝብ ዘንድ ቀረ። አብርሃምም በዕብራይስጥ ቋንቋ የተጻፉ መጽሐፍትን ተማረ። ያዕቆብን በፊቱ የሚሄድ መልአክ በሰባት ሰሌዳ የተጻፉ ጽሑፎችን ሰጠው። በውስጣቸው ያለውንም ሚስጥርም ተማረ። ለሙሴም እግዚአብሔር በከበሩ ጣቶች በዕብራይስጥ ሆሄያት የተጻፉ ሕግንና ትዕዛዞችን ሰጠው። የእስራኤልን ጉባኤ እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊት በዕብራይስጥ ቋንቋ በመሰንቆ ዘመረ። የእስራኤል ነቢያትና የይሁዳ ነቢያት በዕብራይስጥ ቋንቋ ትንቢታቸውን ተናገሩ። በናቡ ከደነጾር እጅና በአብሳዮች አለቃ በናቡ ዘርዳን እጅም የተማረኩ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ሰልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችንም ከዕብራውያን ወገን ከተወለደች ድንግል ተወለደ፣ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ በዕብራይስጥ እና በዓለሙ ሁሉ ቋንቋ ተናገሩ። ይህ አባታችን ገብረ መንፈስ ቅዱስም ከነቢያትና ከሐዋርያት ጋር በዕብራይስጥ ቋንቋ እርሱ ተናገረ። ለአብርሃም በፊቱ የሚሄድ መልአክ እንዳስተማረውም ለእርሱም አስተማረው። እርሱ የመላእክት ወዳጅ ነውና ሁሉም በየወገኑ ቋንቋ ይናገራልና አባታችን ገብረ መንፈስ ቅዱስንም አንተ ዘመዳችን ነህ ይሉታል። ስለ ስጋው ንጽሕናና በብዙ ድካምም ስለሚጋደለው ገርድ እንደ እነርሱም በምግባርና በሃይማኖት ቆራት ስለሆነ እጅግ ይወዱታል። ከነቢያት ጋር ይነጋገራል ያልነውም በሚታይ በስጋዊ አካል አይደለም የሞታቸው ዘመን ረዝሟልና በብርሃን ቤት ሆነው በአካለ ነፍስ ከእነርሱ ጋር ይነጋገራል እንጂ ነቢዩ ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራን በመሰል ነበር ያለውንም አልሰማህ ምን አባታችን ገብረ መንፈስ ቅዱስም እግዚአብሔር ለነቢያት አለቃ ለሙሴ በሁለት ድንጋይ ጸላቶች በእብራይስጥ ፊደል ጽፎ የሰጠውን ህግ ተረዳ ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየው ጊዜ የመሰንቆውን አውታር አስማማ፣ በመዘመርም ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስም ዘግባም ይበዛል እያለ ዘመረ። አባታችን የዳዊትን መዝሙር በሰማ ጊዜ ይደሰት ነበር፣ የእርሱን መዝሙርና የእሱን መዝሙርም ዘወትር ይደግም ነበር። ድካምና ስንፍና የለበትምና እንደ መላእክት ያለ እረፍት ይተጋልና በሐርያት ማደሪያም ገብቶ ይመላለሳል። በብራስ ቋንቋም ከእነርሱ ጋር ይነጋገራል፣ እነርሱ ዘመዶቹ ናቸውና ሰው ሁሉ በእያንዳንዱ በአገሩ ቋንቋ ይናገራልና፣ ይህ አባታችን ገብረ መንፈስ ቅዱስም የእነርሱ ወገን ነውና፣ ለሐርያትም ምስጥርን የሚገልጽ መንፈስ ቅዱስ በሰናወር ምድር የተበተነውን የዓለምን ሁሉ ቋንቋ አስተማራቸው። እንዲያስተምሩም ወደ ዓለሙ ሁሉ ላካቸው። አባታችን ገብረ መንፈስ ቅዱስንም ወደ ዓለም አገሮች ሁሉ ላከው በሁሉ ቋንቋም የሚናገርም አደረገው። የጌታም ጌታም በአርባራት እና በገዳማት በዋሻዎችና በፍሩክታዎች ምት ጉርጓድም ወደሚኖሩ በምድር ጉርጓድም ወደሚኖሩ ወደ ተመረጡ መነኮሳትም እንዲሄድ አዘዘው። ይጎበኛቸውም ነበረ። እንደ ሰው በግልጽ የሚገባ አይደለም፣ እንደ መላእክት በስውር ነው እንጂ። በደጅ የሚገባም አይደለም፣ በቤቱ ጎን በግርግዳው ነው እንጂ ዳግመኛ በጣራውም ሚገባ ነበር። አመጣጦ እንደ መንፈስ ቅዱስ አካሄዱም እንደ መላእክት ነውና፣ በጨለማ በገባ ጊዜም እንደ ፋና ያበራል። እርሱም አይደለም በእርሱ ላይ ያደረው የእግዚአብሔር ጸጋ ነው እንጂ። ሰው እንደሚሰራ የሚሰራ አይደለም እንደ እግዚአብሔር ልጅ ይሰራል እንጂ። በወንጌል እንደተነገረም ደጁ ዝግ ሳለ ደቀ መዛሙርቱ አይሁድን ስለ መፍራት ተሰብስበው ወዳሉበት ጌታ ኢየሱስ ገብቶ በመካከላቸው ቆመ። ሰላም ለእናንተ ይሁንም አላቸው። አባታችን ገብረ መንፈስ ቅዱስም ወደ ወደደው በዝግ ደጅ ይገባል። ቅዱስ ጳውሎስም ከእንግዲህ እስ ወዲህ እንግዳና መጻተኛ አይደለንም እኛ የእግዚአብሔር ቤተሰቦች ነን እንጂ። ዳግመኛም ነገሩ የጣፈጠ ይኸው ቅዱስ ጳውሎስ ክርስቶስ የማዕዘን ራስ ሆኖ በነቢያትና በሐዋርያት መሰረት ላይ ታነጻችኋልና አለ። ጌታችን ኢየሱስ ክርስቶስም የሚወደኝን አባቴ ይወደዋል እኔም እወደዋለሁ ወደ እርሱም መጥተን ከእርሱ ጋር በአንድነት እናድራለን ማረፊያና ማደሪያ እናደርጋለን። የእግዚአብሔር ማደሪያው ከተሰኙትም አንዱ ከኃጢአት ንጹሕ የሆነ ውጭው እና ውስጡ እንደሚታይ ጥሩ የቀንዲል መብራት የበራ አባታችን ገብረ መንፈስ ቅዱስ ነው። አባታችን ሆይ እነሆ ከፈጣሪ የተሰጠ ጸጋና ሀብታት ፍጹም ነው። በምንም ካርያት አላነስክም። የዓለም መምህራን ሐዋርያት በቀድሞ ይሁዲነታቸው የያዕቆብ ወገን ስለሆኑ እንዴት እንደሚመኩ ተመልከቱ። እነርሱ ገብረ መንፈስ ቅዱስ ዘመዳችን ነው ይላሉ። እመቤታችን ቅዱስ ድንግል ማርያምም ወዳጄ ትለዋለች፣ በንጽህና በቅድስና እርሷንና የተወደደ ልጇን መስሏልና። ከሰማይ በታችን ምሳሌ የሚሆንና እንደ እርሱ የሚጋደል የተገኘ የለም። ከካህናትና ከዲያቆናት ገድልም ቢሆን አልተገኘም። የስጋ ልማድን አልፈለጋትም፣ እንደ መላእክት ሆኖ ኖር እንጂ የዓለምንም ጥቅምም ገንዘብ ሊያደርግ አልወደደም። ጌታችን ሐዋርያትን ወርቅንና ብርን፣ ሁለት ልብስንም፣ በትርን፣ ገንዘብንም እንዳያደርጉ አዟቸዋልና እርሱ አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ትእዛዝ ጠበቀ። ከዓለምም ምንም ምን ያላያዘም እንደ ሐዋርያት የተጌጡና የተሸለሙ ልብሶችን የለበሰ አይደለም። ደባዎችን ግምጃንና የፍየል ሌጦን እንደሚለብሱ እንደ እንጦንስና እንደ መቃርስ እንደ ሌሎችም መነኮሳት አይደለም። ዓለምንና በውስጧ ያለውን ሁሉ ጣለው እንጂ እንጀራን ሊበላ አልፈለገም። እህልንና የአትክልት ፍሬዎችን ቅጠሎችንም ሊቀምስ አልወደደም። ውሃንም ሊጠጣ አልወደደም። በእጁ የሚይዘው በትርንም አልፈለገም። ለጸሎት ከሚቆምበትም ቢሆን እንደ አምድ የተተከለ ሆኖ ቆሞ እንጂ ዳግመኛም ለወገቡ መጠጊያ አልሰራም። ከዛፍና ከድንጋይ ከገደልና ከጥግ ዘንድ ተጠግቶ አይቆምም ነበር። በገጀሞና በመጥረቢያ እንደማይፈርስም በነፋስ ኃይልም እንደማይነዋወጥ የድንጋይ ሐውልትና እንደ ምሰሶ ሆኖ እጆቹን ዘርግቶ ይቆማል ይቆማል እንጂ የበረሃ ሐሩርና የደጋ ብርድና ውርጭ የበጋ ሙቀትና የክረምት ብርድ አያስፈራውም ነበር። የሆም አባታችን አቡነ ገብረ መንፈስ ቅዱስ ነው። በእውነት በማይነቃነቅ የማይናወጥ ጽኑ አምድ ነው። የበረሃ ሙቀትም አያስፈራውም። ስለ ቅላቱ ጳዚዮን የተባለ ክቡር ድንጋይና መረግድ የተባለ ነጭ ድንጋይ እንለዋለን። ስለ ጣድቁም ሰንፌር የተባለ ድንጋይ እንለዋለን። ለሚያየውም ታላቅ ጥቅም ነው እንጂ እርሱ እስከሚወዛ ድረስ በመዓልትና በሌሊት እየሰገደ እንደ ምሰሶ የተተከለ ሆኖ ቆሞ ኖረ። የወዙ ነጠብጣብም ከሰማይታት ደም ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ አንተ ከክብር ወደ ክብር መተላለፍን መሸጋገርን አበዛ። ከነቢያትና ከሐዋርያት ጋርም ወንድማማች ሆነ። ከመላእክት ጋርም ተወዳጀ። እንደ ዮሐንስም ተወደድህ። ከጻድቃንና ከሰማዕታትም አንተ ትመረጣለህ። ከሀላፊውም ጣዕም ዓለም የተለዩ አካላቶች የተመሰገኑ ናቸው። የሚጋርደው ዛፍና ውሻ ከሌለበት ዘንዶ ዘንድ እንደምሰሶ ሆኖ ራቁቱን ቆመ። ራቁቱን ቆመ። ወደ አል ነው እንመለስ። ለእናቱ ማህፀን እንደወጣ እስከ ሞተበትም ቀን ድረስ ራቁቱን ኖረ። እንዴት እንደሚለብሱና እንደሚታጠቁ አላወቅም። የእህል የማርና የወተትም ጣዕምንም አላወቅም። ከአትክልት ውስጥ የሚሆን የዛፍ ፍሬንም ገዳማውያን የሚመገቡት ቅጠላ ቅጠልንም የምግብንም ሁሉ ጣዕም እስከጨው ድረስ አልቀም አላወቅም። ከብዙ ዘመን በኋላ መከራውን በፈጸመ ጊዜ እግዚአብሔር የብርሃን ጥላን ዘረጋለት። ለንጉሥ ክብር እንደሚደረግም ጃን ተክል የንጉሥ አገልጋዮችም ጃን ጥላ ዘርግተው እንደሚሯሯጡ እንዲሁ ለእርሱም መላእክትና የመላእክት ሰራዊት የብርሃን ጃን ጥላ ይዞለታል። በሚሄድ ጊዜም የብርሃን ጃን ጥላውን ይዘው ይፋጠናሉ። በቆመበት ቦታ ያን የብርሃን ድባብ ያቆማሉ። ዝናም በዘነመ ጊዜም በእርሱ ላይ ጠብታ አያወርድም ነበር፣ እንደተሸለመ ቤት ሆኖለታልና እና አባታችን ገብረ መንፈስ ቅዱስም ያቺ ምድር እንደደረቀች ደረቀች ባየ ጊዜ ይህቺ ምድር በእኔ ኃጢአት ተጠማች ልነሳና ልሄድላት ይል ነበር። ዝናም ወደ ጠገበችውን ምድር ጥቂት አለፍ ሲል ያቺ የተጠማች ምድርም ዝናም ትጠግባለች። ፍጥረታት ሁሉ ለአምላክ እንደሚገዙ ለእርሱ ይገዙለታልና ወንድሞች፣ መድሃኒታችን መድኃኒታችን ለአባታችን ለአቡነ ገብረ መንፈስ ቅዱስ በምድር ላይ ያደረገለት ይህን ድንቅ ስራ አዩ። ከምድር ነገስታት ይልቅ የሚበልጥ ታላቅ ሀብትን ሰጠው። በሞቱ አይደለም በሕይወት እያለ ነው እንጂ። ስለ ስጋ አባት ፈንታ ወልድ አባት ሆነው፣ ስለ እናት ፈንታም እመቤታችን ቅድስት ድንግል ማርያም እናት ሆነችው። ስለ ዘመዶች ፈንታም ነቢያትና ሐርያት ዘመድ ሆኑት። በምድር ስለሚኖሩ ሹማምንትም ፈንታም የመላእክት አለቆች ይታዘዙታል እንደ ንጉስም ያከብሩታል ስለ ወንዶችና ሴቶች ሠራተኞችም ትጉሃን መላእክት ያገለግሉታል ስለቤት ፈንታም መልኩው መልኩ ሰማይ የመሰለ የብርሃን ድንኳን ተከለለት ስለ ልብስም ፈንታም እንደ ልብስ ሙቀት ያለው ፀጉርን በመላ አካሉ አበቀለለት መልካም መዓዛ ስላለው ሽቱም ፈንታም መዓዛው ሽቱ ሁሉ መዓዛው ከሽቱ ሁሉና ከሚያዝያ ጽጌረዳ አበባ ይልቅ ይጣፍጣል። ስለተከበሩ ወንበሮችም ከምድር በላይ ከሰማይ በታችም ሆኖ ይቀመጥ ዘንድ የብርሃን ሰረገላ ተዘጋጀለት። ፀሐይ፣ ጨረቃና ከዋከብት በሰማይና በምድር መካከል እንደሚኖሩ ኮርቻ በተጫኑ ፈረሶች ስለሚበሩ ስለሚበሩና የንጉሥ ጠላት ስለሚማርኩ የንጉሥንም ጠላት ስለሚማርኩ ለጌታቸውም እጅ መንሻን ስለሚያስቡ ብርቱዎች ስለሚሆኑ ተጋዳዮች ጭፍራዎችም እርሱም በኤልያስ ሰረገላ በሩ የሰልፍ ጋሻንም ይዞ ይኸውም የመስቀል ፍላጻ ነው። ሳጥናኤልን ከሰራዊቱ ጋር ወጋው። ከእጁም ብዙ ነፍሳትን ማረከ። ከደይን ቆላውም አወጣቸው። በሰማይንና በሰማያውያንና በምድራውያን ዘንድም እንደዚህ ከበረ። ከምድር ነገሥታት እንደዚህ ያለ ክብር የከበራለን ዙፋኑን በመልኩ ዙፋኑን በመላኩ ክንድ አንድ ክንድ ወይም ሁለት ወይም ሶስት ክንድ የሚያደርጋለን። ይሄውም የመላኩ አንድ ክንድ በሰው ክንድ አንድ መቶ አርባ አራት ክንድ ነው። የመብረቅ መጎናጸፊያ ያላቸው ያላቸው ሰው ሊያያቸው የመብረቅ መጎናጸፊያ ያላቸው ሰው ሊያያቸውና ሊዳስሳቸው የማይቻለው መላ አካላቸው እሳት፣ ግርማቸውም የሚያስፈራ ናቸው እና እርሱ ግን እየፍ አይፈራቸውም እንደ እነርሱ ንጹህ ነውና፣ በሰረገላቸውም ያበሩታል። ወንድሞች፣ እንደኛ እንደ ሰው ነው። እንደምንታመምም ይታመማል። ደካማ ስጋም አለው። ክብርንና ልዕልናንም በምን አገኘ? በመቸገርና በንጽህና አይደለምን? ሰው ሆይ መቸገርንና ንጽህናን ገንዘብ አድርግ የዘላለም ክብርንም ታገኝ ዘንድ። የጌታ ወንድም የሆነው ሐዋርያው ቅዱስ ያዕቆብ ባለጸጋዎችን ሲከሳቸው እንደተናገረው አሁንም እናንተ ባለ ጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልባችሁም በብል ተበልቷል። ወርቃችሁና ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ስጋችሁንም እንደ እሳት ይበላዋል። ስለዚህም አባታችን አቡነ ገብረ መንፈስ ቅዱስ ከዓለም ብልጽግና ሸሸ። እውነት ነው፣ ባለ ጠጋ ስለሚደርስበት ጭንቅ ያለቅሳል ደስታውንም በምድር ላይ ያፈል ይፈጽመዋልና፣ ነቢዩ ኢሳይያስ ለክፉ ሰው ብር ለራሱ እሳት ይሆንበታል እንዳለም እንደዚህ ብልጽግና ያለ ሀብት ከመኳንንትና ከነገስታት ያያችሁት ሀብት አለን። ብልጽግናቸው አላፊ ነውና እርሱ ግን ክብሩም ብልጽግናውም የማያልፍ ነው። ዳዊት በመዝሙር ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው እንዳለ፣ በእውነት እንደ አሮን ጢሙ ረጅም ነው። የፊቱ ቅላትም ልዩ ነው። የሚወርድ ሽቱም የክህነቱ ቅባት ነው። ማርያም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቶም ማለት ነው። የአባታችን የቅዱስ አብነ ገብረ መንፈስ ቅዱስ የመዓዛው ሽታ እንዲሁም ከሩቁ ያውዳል። መምጣቱም ገና ታዩት በመዓዛው ከሩቅ ይታወቃል። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማታትና ጻድቃን ትጓሃን፣ መላእክትና ፍጹማ እንደናገል እንዲሁም ደጋጎች መነኮሳት ልጃዋቅ ሳይ ላይ የምንሰበሰብባትን ይችን የጉባኤ ቦታ ባርኩም፣ ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛውን ሁሉ በአማራጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማወቅ ባለማወቅ፣ በልቦና ክፋትም ቢሆን ድፍረትም ቢሆን ከልጅነት እስከ እውቀት የሰራነውን ኃጢአታችንን ይቅር ብሎ እድሜ ለንስሐ ዘመን ለፍስሐ ያድለን ዘንድ አገራችንን ኢትዮጵያን፣ ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት